እንዴት ናችሁልን? ዛሬን በምርጥ ፊልም እመተናል። ላይክ በማድረግ ጀምሩ። እያለን ቤተሰብ ያልሆናችሁ ደግሞ ደሞ ሰብስክራይብ በማድረግ ቤተሰብ ሆኑ። ፊልሙ ስጀምር እራን የምትባልና በምታፈቅረው ሰው የተጎዳሽ ልጅ እናያለን። ከዛም ጓደኛዋ ኢት መጣና ዘና እንድትል ወደ መዝናኛ እንደምትወስዳ ትነግራታለች። ጥሩ ሰዎች እናገኝበታለን፣ በዛ ላይ ምግብና መጠጥ በነፃ ነው። በዚህ ተስማምተው ሲሄዱም ጓደኛዋ አንድ ላይ ነው መሆን ያለብን፣ እሺ። እናስተጠጭ፣ ተጠንቀቂ፣ ቤት መመለስ እንዳያቀተን እንደ ገቡም ኢ ጓደኞቿን ለማግኘት ስትሄድ ረጅም እና መልከ መልካም ሰው ወደ ራን ይመጣና ሊይዛት ሲሞክር አምልጣው ትሮጥና ያገኘችው ክፍል ውስጥ እገባለች በረጅሙ ተንፍሳ ዞር ስትልም ያን የሚባል ልጅ ከፊቷ ቆሞ ታገኛለች የሆነ ሰው እየተከተለ ስለነበረን የገባውት እሽ እሺ ተረጋጊ እጄን ንቀቂ ከዛ ውጪ እሷ ምን አይነት ባህሪ ያለው ሰው እንደሆነ ታስባለች እሱም በጣም ጥሩ አክተር ነሽ ባክሽ ይልና ይጠጋታል ራን ገፍትራል ታመልጣው ስትልም በድጋሚ ይዛትና ማስኳን ያወልቀዋል ግራ ተገብታ ስትመለከተውም ምንም እንደማታውቂያት ታስመስይ። እሷም ገፍትራ ሮጣ ታመልጠዋለች። ቤት ገብታም ጓደኛ ያዘጋጀችውን ውድ ምግብ እየተመገቡ ሁሉንም ትነግራታለች። በነጋታውም ስራ ቦታ ስትሄድ አለቃው አቋሚ ሰራተኛ መሆን ከፈለገች ያን የሚባል ታዋቂ ሰው ጋር መስራት እንዳለባት ይነግራትና ወደ ቤቱ ይልካታል። ሊፍት ውስጥም እንደገባች ያንን እዛው ቆሞ ታገኘውና እስከ መቼ ልትከተይኝ ነው ያሰብሽው? ኧረ እኔ ያን የሚባል ደንበኛ ጋር ነው የመጣሁት። ራስ እንዴት ነው የምታየው? እባክህ የምትፈልጊው ሰው እኮ እኔ ነኝ። ብዙ አድናቂዎች ነበሩኝ፣ ግን ዳንቻ አይቻላውቅም። እሷን ቤቱ ከደረሱ በኋላ መታወቂያውን ብታሳየውም ሊያምናት ስላልቻለ ተናዳ ይሄሁልን። አሁን ወንዶች በሙሉ አንድ ናቸው ብዬ ማስብበት ጊዜ ላይ ነኝ። ማንንም ልከተል አልችልም። እና መስሪያ ቤት ውስጥ ስራሽ ምንድን ነው? ዳይሬክተር ነኝ ብላ ትዋሻዋለች። ከዛም በስልክ የመጣለትን ስራ ትሰማና እሷ እንድትሰራው ተሳምነዋለች። እሱም ብዙ ሲጠይቃት ከቆየ በኋላ ጀማሪ እንደሆነች ሲናገራት እጇን ትጨብጣለች መጨነቋን ተመልክቶ ሞሬ ይቀይራል። ቀረጻቸውም አሪፍ እንዲሆን ፎቶዎቹን ይሰጣትና ይሄንን አልጋሽ ላይ አድርጊው እና በየቀኑ ጥሩ የቀረጽ ሀሳብ ይሰጥሽ ይሆናል። ሌላው ነገር ደግሞ እኔ በፈለኩት ሰዓት ሙሉ መገኘት አለብሽ። ከዛም የሚጠጋትና እኔን በመውደድሽ እኮ ልታፍሬ አይገባም። አረ እባክህን ያሉድህም ወደ ስርዋ ተመልሳን ፎቶዎቹን እያየች ያላትን ታስታውስና እራሷን ልታምነው እንደማይገባ ትናገራለች። የያን ማናጀርም ትልቅ ሾው ስላለ እዛ ላይ እንዲሳተፍ ለማሳመን ብትሞክርም እሱ ለማድረግ ግን እንደማይፈልግና ሁሌም ራሱን ሆኖ መኖር እንደሚፈልግ ይነግራታል። ማታ ላይ ጓደኛዋ ፎቶዎችን እያየች እነዚህም ብትሸጭኮ ሀብታም ነው የምትሆኝው። ሲጀምር ባህሪ አስቸጋሪ ነው፣ በዛ ላይ አማላይ ለመሆን ይሞክራል። እኔ እንደሸጥኩት ካወቀ በቁሜ ነው የሚበለኝ። ከዚህ በፊት ስለሱ ጥሩ ነገር ሰምቼ አላውቅም። በእርግጥ የሆነች ዘፋኝ ፍቅረኛ ነበረችው ይባላል፣ ግን በግልጽ አልታወቀም። በነጋታም ለቀረጻው እንደሚስማማ ተናግሮ ግን ስደውልልሽ በማንኛውም ሰዓት ማንሳት አለብሽ፣ ማታም ቢሆን እሷም እርግጠኛ ስላልሆነች ሊሄድ ሲል እጁን ትይዘውና እሞክራለሁ ግን እርቀታችንን መጠበቅ አለብን። እንዴ አሁን ማነው እጄን ይዞኝ የነበረው? በድጋሚ የምትፈሪ ሰው ሲያጋጥምሽስ እየሮጥሻ ትመጪም? እሱ እኮ በድንገት የተፈጠረ ነው። ማንንም የመቅረብ ፍላጎት የለኝም። ድሮ ላይም የነበራትን ፍቅረኛ ታስታውሳለች። በዚህም ተስማምተው ቀረፃውን ይጀምራሉ። ከዛም አንድ ትልቅ ሴት ስትመጣም ግራ ትጋባለች። እሱም እናቱ እንደሆነች ይናገራል። እናቱም ያሳደግንህ እኮ የቤተሰቡን ስራ እንድታስተዳድር እንጂ አንድ ሽልማት እንኳን ያላገኘህበትን ስራ እንድትሰራ አይደለም ብላ ጥላው ትሄዳለች። ራንም ለቀረጻው ጥሩ ርዕስ ስትፈልግ ሚሞሪውን ያወጣና ዛሬ ልምምድ ብቻ ነው እንዴ? እንዳያስለፋኝ ሳውቅህ ነው። ማንም የፈለገውን በቀላሉ እንደማይገኝ ላሳይሽ ብዬ ነው። ይገርማል ጎበዝ ነህ። በዛ ላይ ቆንጆ ፍቅረኛ አለችህ። እሷ ማናጀር እንጂ ፍቅረኛ አይደለችም። ፋንግ የሚባል ሌላ አክተርም ያን ዋና አክተር ከሆነ መስራት እንደማይፈልግ ይናገራል። አሰሪያቸውም ትልቅ ችግር ውስጥ የሚያስገባውን ወሬ እስካልመጣ እንደማይቀይሩት ትነግረዋለች። ራን ወደ ቀረጻው ቦታ ስትደርስም አርፍ ደሻል አድናቂዎች ናቸው ያስረፈዱኝ። እረዳቱም እስክሪፕቱን አብሮት የሚለማመድ ሰው እንደሚጠራለት ቢነግረውም እሱ ግን ከእሷ ጋር እንደሚለማመድ ይናገራል። ስታፈጥበትም ቶሎ ጨርሰን ወደ ቀረጻው መግባት አትፈልጊም እንዴ? እሷም ትስማማና ይጀምራሉ። ከዛም ፍቅሩን ሲገልጽላት ፈዛ ትቀራለች። እንደምንም ራሷን አረጋግታ ማንበብ ስትጀምር ወደ ራሱ ያስጠጋታል። ዳይሬክተሩ የሚያስጨበጭብለትና ጥሩ እንደሰራ ይነግረዋል። ሲወጡም አውቀህ ነው የምታሹፍብኝ? ስለ ልምምዱ እያወራሽ ነው። ምን ነው አመንሽኝ እንዴ? ከዛም ትከተለውና የመጀመሪያ የቀረጸዋን ታደርጋለች። አለቃዋ ባይወደውም፣ ዋናቸው ግን እውነተኛ ስለሚመስል በእጀቱ ለመጨመር ቃል ይገባል። በነጋታውም ስፖርት ሲሰራ ትቀርጸውና ሲጨርስ ሻወር ልውሰድና ቁርስ አንድ ላይ እንበላለን ብሏት እንደሄደ አለቃዋ ይመጣና ካሜራውን በማስተካከል ሰበብ ይነካታል። እሷም ደስ ስላላላት ልትሸሻ ስትሞክር ያኔ መጣና እጁን ይጠመዝዘዋል። ምንም አላረኩም እኮ ካሜራው እንድታስተካክል ብዬ ነው። እሱ ያስተካክሏለሁ በዛ ላይ አንድ ሰው ብቻ ነበር እንዲመጣ ያልኩት። ሰውየውም ይህንን ሲሰማ እየሮጠ ይወጣል። ያንም ለምን ዝምት ያለሽ? ራስሽን አትጠብቂም እንዴ? ይህ እንደሚፈጠር አላሰብኩም ነበር። ትኩረት እስራኤል ላይ ስለነበረ ነው። እኔ ላይ ብቻ ነው ኃይለኛ የምትሆኝው። እንደ ሱ አይነት ሰዎች አንዴ ዝም ካልሻቸው ነገሩን ከመድገም ወደኋላ አይሉም። ከዛም እራሱ አንዴት መከላከል እንደምትችል እያለማመዳት ይቀራረባሉ። ጓደኛውም የተፈጠረውን በሙሉ ትነግራትና፣ አንቺን ለመቅረብ ብሎ ይሆናል ያደረገው። አይ እኔ ፍቅርና ስራን መቀላቀል አልፈልግም። በነጋታው መሃው የምትባል የድሮ ፍቅረኛው ናት የተባለች አክተር ወደ ሆቴሉ ትመጣለች። ሰላም ስትለውም እንዳላያት መስሎ ይዞራል። ሊፍት ውስጥም እንደገቡ ራንን በእሱ በኩል ያደርጋታል። ልጅቷም እኔን መጥላቱ የሚያዋጣ አይመስለኝም። ቀጣዩ ፊልም ላይ አብረን የምንሰራው ስራዬን ነው። የግል ሆቴል ለይቼ ነው የማየው። ከዛም የራንን እጅ ይዞ ከሊፍት ውስጥ ይወጣሉ። ፍቅረኛህ ነበረች አይደል? መቅናት የለብሽም። አሁን ላይ ምንም የለንም። ኧረ እኔ ለስራውን የጠየቅኩ እኔ እንደምትወጂ ማመን ለምንድን ነው የማትፈልጊው? ከዛም እንደው ሌውም ሁሉም ወንዶች አንድ አይነት እንደሆኑ ትነግረዋለች። የእሱ ተቀናቃኝ አክተር ፋን ግም ህዋንን በሯ ላይ ጠብቃትና እንደመጣች ለምን ስራዋን ሰርዛ እንደመጣች ጠይቃትና አሁንም ያንን እንዳረሳችው ሲናገር የማይመለከተው ነገር እንደሆነ ታስረዳዋለች። እሱም ይወዳት ስለነበረ እሷም ይህን እንድትረዳ እንደሚያደርግ ለራሱ ቃል ይገባል። ያን ዘፈኑን ሲያቀርብም የሚወደው ሰው እንዳለ ይናገርና ጣቱን ወደ ተመልካቾቹ ሲጠቁም እሷ ፈዛ ከነበረበት ትነቃና ፊቷን የታጠበች ራሷን ታረጋጋለች። ዞር ስትልም ከእሱ ጋር ትጋጭና በአቀረብኩት ዘፈን ምክንያት ነውን የሌለ መውደቅ የወሰንሽው? ያቀረብኩት ዘፈን ላንቺ ምስሎች ነው አደል፣ እንደሱ የምታየኝ ብሎ ፊቷን ሲነካት የድሮ ፍቅረኛዋም እንደዛው እንዳላት ታስታውስና ትንሽ ክብር ቢኖርህ ጥሩ ነው፣ ከዚህ በኋላ እንዳተጠገኝ። በቀጣዩ ቀንም ፈረስ ሲጋልብ እየቀረጸችው ልውል እንደሚመስል ታስባለች። እሱም የምትቀርጸውን ይመለከትና አቀራረጿ እንደተሻለ ይነግራታል። ከዛም እንደለመደው ሊያዋራት ሲሞክር አሁንም እኔ ላይ ልታሸፍብኝ ነው ብላ ልትሄድ ስትል ያስቆማትና ለማምለጥ መሞከር ራሱ እኮ ሰው እንደምትወጁ ማሳያ መንገድ ነው። ዛሬ ስለ እኔ የምታልሚ ይመስለኛል። በዚህ ሰዓት ማናጀሩ ትመጣና ፓርቲው ላይ መገኘት እንዳለበት ትነግረዋለች። እንደ ተስማማም ታረጋግጠና እይትናደደች ትሄዳለች። በይ ስለ እኔ ስታልሚ እንዳታድሪ ልክ እንዳለው ማታ ላይ የድሮ ፍቅረኛዋ ልታገባው ስትል እሱ መጥቶ ሴድናት ታልማለች። ጠዋት ላይም ለጓደኛዋ የሆነውን ስትነግራት እባክሽ ቀኑን ሙሉ ያሰብሽውን ያየሽው፣ ግን ስራሽ ላይ እድገት ለማግኘት ያገኘሽውን አጋጣሚ መጠቀም አለብሽ። ከዛም የሆነ ሰው ቀሚስ ይዘው ይመጣና ያን የማታው ፓርቲ ላይ እንድትመጣ እንደጋበዛት ይነግራታል። ስትደርስ ግን መግቢያ ወረቀት ስትጠየቅ የያዘችውን ታሳያለች። ልጅም እውነተኛ እንዳልሆነ ሲነግራት ለየንት ደውለት እና ማናጀሩ ስልኩን ታነሳና ስራ ስላለው እንደማይመጣ ትነግራታለች። ልጅም ጎትቶ ሊያስወጣት ሲል ህዋ ትመጣና ታስቆመዋለች። ሰዎችም የለበሰችው ልብስ የእሷን የሚመስልና የውሸት እንደሆነ ሲናገሩ እሷም እንደዛ እንኳን አይደለም፣ ተመሳሳይ ነገር ስለምንወድ ነው። ከዛም ጠጋ ትላትና የሆነ ነገር ስለወደድሹ ብቻ ይገባሻል ማለት አይደለም። በዚህም ጊዜ ቀሚሱን የላከችው እሷ እንደሆነች ይገባታል። ፋንግ ሲመጣም ፎቶ እንዲያነሳቸው ስትነግረው ትሰማና ትገፈትራታለች። እሱም በዚህ ተናደው እንዲያስወጧት ይናገራል። በዛም ሰዓት ያን ይመጣና ይዛታል። ስለ አረፈድኩ ይቅርታ ብሎ ለሁሉም የመጽሔት ዳይሬክተር መሆኗን ይናገራል። ህዋም ከእኔ ጋር የሚመሳሰል ቀሚስን የለበሰችው፣ አዎ እኔ ነኝ ሰጠዋት እና መሷ ላይ ይበልጥ ያምርባታል። ፋንግም መሷን ብቻ እንደሚያይ መለከትና ህዋ እንደማይሳካላት ይነግራታል። በነጋታው ማናጀሩ ስለ ሶስቱ እየተወራ ያለውን ታሳየውና መግለጫ ለመስጠት ይዘጋጃል። ከዛም ምራን ጓደኛው ስለሆነች በደንብ እንደምታወቀው ይናገርና ጋዜጠኞቹ ፊታቸውን ወደ እሷ ሲያዞሩ እራሷን አረጋግታ ስርዓት ያለው ሰው እንደሆነና ከማንም ጋር ምንም አይነት ግንኙነት እንደሌለው ትናገራለች። እናቱም መታ የቤተሰቡን ስም እያጠፋ እኮ ነው። አባቱ በሕይወት ቢኖር ኖሮ ያፍርብህ ነበር። ሁሉንም ነገር ከኢንተርኔት ላይ ጠፋዋለሁ ፣ ግን ወደ ቤተሰብህ ትመልሳለህ። አልፈልግም። እሷም ተናዳ በጥፊ ልትመታው ትልና ራንስ ስትመጣ ታቆማለች እሷም ወደ ውስጥ ገብታ ደህና ነህ የተፈጠረውን ያተፈጠረውን አንቺ በማየትሽ ደና አይደለሁም። ሕፃን እያለሁ አባቴ እኔ ለመምታት ጫማ ይዞር ነበር። ሁሉም ሰው ሰውን ለመቀየር ይሞክራል። ቤተሰቦች ደግሞ የሚያደርጉት ከፍቅራቸው የተነሳ ነው። አንተ ግን በምርጫ በመቆምህ ልትኮራ ይገባሃል። ሌሎች ስለሚሉት ግድ ሊሰጥህ አይገባም። አመሰግናለሁ። ጥሩ እንዲሰማኝ ያርገሽኛል ስት በጣም ማናጀሯን ታገኛትና ትንሽ እሱ ስለደበረው ቀረፃ አንቀርጽም እንደ ጓደኛ ልሁ ነው ብዬ ነው ስሚኝ ጓደኛ አያስፈልገውም፣ ቢያስፈልገው ራሱ አንቺ ማን ስለሆንሽ ነው አብረሽው የምትወኙ? ቦታሽን ብታውቂ ጥሩ ነው። እሱም ለምስጋና እንዲሆነው ምሳ ይጋብዛታል። ሬስቶራንት ውስጥም ፎቶው የድሮ እንደነበረ ትዝ እንዳለውና እንድታጣራ ለማናጀሩ ደውሎ ሲነግራት፣ እሷም ውጭ ጋዜጠኞች እንዳሉ ትነግረውና ሲወጡ የሚከተላቸው ሰው እንዳሉ ስለተሰማቸው ይዟት ይደበቃል። መሄዳቸው ልታይ ስትልም ያስቆማታል። እሷም አውቆ እንደሆነና ማንም እንደሌለ ስትነግረው ጋዜጠኞቹ ሲያልፉ ታያለች። በቀጣዩ ቀንም አለቃዋ ስለ የኔ ግል ጉዳዮች ሰርቃ እንድታመጣ ሲነግራት እንደማትስማማና መቼም እንደማታረገው ታስረዳዋለች። ህዋ ሜካፕ ስትቀባም አውቃሱ የገዛላትን ጆሮ ጌጥ ፊት ለፊት ታስቀምጠዋለች። ከዛም ድሮ ስለነበራቸው ነገር ማውራት ስትጀምር ጥሎት ለየዲልና ታቅፈዋለች። በዛም ሰዓት ደሞ ራን ወደ ክፍሉ ትገባና ይቅርታ በማህን ሰዓት መጣው። እሱም ያስቆማትና እንደምታስበው እንዳልሆነ ይነግራታል። ከዛም ህዋ ለእሷም ዶክመንተሪ እንድትሰራ ስጠይቃት እራ እንደማትችል ትናገራለች። እሱም ያቅፋትና እሷ የእኔ ሰው ብቻ ናት ብሎ ይዘዋት ይወጣል። ለምንድን የእኔ ሰው ናት ያልከው? እሱም ብቻ ነው መናገር የፈለኩት። ለማንኛውም ከእሷ ጋር ድሮ አብረን ስንማር ነበር የተዋወቅ ነው። ከዛ ግን ተጣላን። የሆነ ዝግጅት ላይ ማብራው እንድትሄድ መጠጣት ግን እንደማይቻል ይነግራታል። ግን ማታ ላይ ሰክሮ ይዛው ትመጣና ለማናጀሩ መድኃኒት እንድታመጣለት ትነግራታለች። ይዛ ስትመለስም አክተር ለመሆን ብዙ እንደለፋና እየተሳካለት እንዳልሆነ ሲናገር ትሰማዋለች ከዛም እሱን በደንብ እንዳልተረዳችው ይሰማታል። ጠዋት ላይም ብዙ ቦታዎች ላይ ስትቀርጸው ትቆይና ምግብ ልትጋብዘው ተስማምተው ቤቷ ትወስደዋለች። ከጓደኛዋ ጋር እንደምትኖር ግን አሁን እንደወጣች ስትነግረው ይጠጋታል። በማንኛውም ሰዓት ልትመጣ ትችላለህ፣ አርፈ ተቀመጥ። ከዛም ህልሙን መተው እንደሌለበት እያወሩ ትጠጣና ያልከኝ ሁሉ እውነት ነው ትወደኛለህ? ወይስ ልታሸፉ ቢፈልግህ ነው? ጠዋት ላይ የሚያላትን ነገር እያሰበች እያለ በሩ እንደከፈተውም ስለማታው ሊያወራት ሲል ስትጠጣ የምታደርገው እንደማታስታውስ ትናገራለች። እሱም ጆሮ እንደ ቀላና እንደተረበሸች ተረበሸች ሲያይ እጇን ይዛትና ዝግጁ እስክትሆኝ ድረስ ልጠብቅሽ ፍቃደኛ ነኝ። እሷም ፍቅረኛ እንደዛ እንዳላት ትዝ ይላትና እግሩን ትረግጠዋለች። አቁም! ይህን ጨዋታህል ለውር እንጂ ከዛ በኋላ ምንም እንደማይመስልህ አውቃለሁ። እኔም እንደምትወጅኝ አውቃለሁ። እሺ፣ አንተስ ምኔን የምትወድልኝ? ምንም ሳይመልስላት ሲቀርም ተናዳ ትወጣለች። በሀሳቧም ድሮ ፍቅረኛዋ ልክ እንደ እሱ እንዳደረገ እያስታወሰች እንደምንም ራሷን ሰብስባ ተመልሳ ስትሄድ ሻወር ልውሰድ ሲል ታገኘዋለች። ስልኳን በማውራት ሐሳብ ልትሄድ ስትልም ስልኳን ረስታው እንደወጣች ያሳያትና ትገባለች። እሱም ሊታጠብ እንደገባ በረጅሙ ተንፍሳ ከመቀመጧ ተመልሶ ይመጣና እንዲያውም ሻወር መውሰዱን ትቼዋለሁ። አሁን ቀረጻውን ጀምሪ። ቤት የምቀበለው ቃልኝ ነገ እንገናኛለን። በላይ የሮጠች ስትወጣ ፈገግ ይላል። በነጋታውም ቀረጻውን ቢጨርስም ሳትመጣ ትቀራለች። ትንሽ ቆይታም ይቅርታ መንገድ ተዘጋግቶ ስለነበረ ነው። እኔ ደግሞ አፍረሽ መስሎኝ ነበር። አይ እኔ ስሬን ከግል ሕይወቴ የምለይ ሰው ነኝ። ከዛም ጓደኛዋ ደውላ የድሮ ክላስ ልጆች ጋር እንዲገናኙ ስጠይቃት እምቢ እንዳለች ይሰማና ለምን አትሄጅም? ማየት የማልፈልገው ሰው ስላለ። ስትሸሺ እኮ ስለ እነሱ እንደምትጨንቅ ነው የሚያሳያቸው። ከዛም ፍቅረኛዋ እንደሆነ ቢጠይቃትም ልትነግረው አልፈለገችም። ቆይታ ምሳት ትመጣ ስትቀር መጨነቅ ይጀምራል። እሷም ለመሄድ እንደወሰነች መልእክት ስትልክለት በሐሳቡ ከፍቅረኛዋ ጋር አንድ ላይ ሲሆኑ መሳል ይጀምርና የለቀቀችውን ፎቶ ይመለከተዋል። እሷም ከጓደኞቿ ጋር ጥሩ ጊዜ እያሳለፉ የድሮ ፍቅረኛዋ ይመጣል። ጓደኛውም የምትሰራው ከታዋቂ አክተር ጋር እንደሆነ ስትናገር ያሸፉባታል። ልጆቹም እንድትደውልለት ስጠይቋት ስራ እንደሚበዛበት ትናገርና ማንም ስላላመናት ማሾፍ ይጀምራሉ። ዳይሬክተር ራን ብዙ አስጠበቅሽኝ እኮ ሶሪ ሲሉ ያን መሆኑን ያዩና አፋቸውን ከፍተው ይቀራሉ። እሱ ማጠገው አይቀመጥና እሷ መንከባከብ ይጀምራል የድሮ ፍቅረኛዋም ይሄ የእውነት ያን ነው ይሄስ የውነት ፍቅረኛሽ ነበር ይልና እንዲሄዱ ሄዱ ጠይቃትና ተነስተው ይወጣሉ ልጆቹም ፊርማውን ባለ ይነደዳሉ ከዛም በሩዋ ላይ እንደደረሱ ይዛት ይዛትና አሁንስ እኔ ለመቀበል ብሽ ክፍት ነው እሷም ትንሽ ጊዜ እንደምትፈልግ ተናግራ ወደ ውስጥ ስትገባ በሩን እስክትዘጋው ድረስ ያያታል ከገባች በኋላም ለጓደኛዋ የሚበላ ነገር እንድታመጣላት ነግራት እንደዘጋች በሩ ይንኳኳል። እሷም ጓደኛዋ ትመስላትና ሮጣ ስትከፍተው ያን ይመጣና ፍቅሩን ይገልጽላታል። ጓደኛዋ ስትመጣም ተደናብሮ በድጋሚ እንደሚያገኛት ይጠይቃትና ስትስማማ ትቷ ትሄዳል። በነጋታው ግን ሁለት ሴቶች ከእሱ ክፍል ውስጥ ሲወጡ የሚያሳይ ቪዲዮ ይለቀቃል። እሷም ጓደኛዋ ስታሳያት የበፊት እንደሆነ ትናገራለች። ግን ሜካፕ ረስተው ከገቡ ለምን ቶሎ እንዳልወጡ እግራ ይገባታል። እሱም ላሳሪያቸው የተፈጠረውን ለማስረዳት ቢሞክርም ሳይሳካለት ይቀራል። ሞዴሎቹን ቢፈለጉ ሊገኙ ስላልቻሉ ለዛ መፍትሄ እስኪገኝ ድረስ ፊልሙ እንደቆመ ይነገራቸዋል። እራን ማታ ላይ ስትወጣም እሱ በሯ ላይ ተቀምጦ ታየዋለች። አጠገቡ ሄዳም ምን እየሰራህ ነው? አንቺ አጠገብ ብቻ ነው መሆን የምፈልገው። ትናንት ያንን ሁሉ ነገር ብለኸኝ ዛሬ ቀኑን ሙሉ ጠፍተዋልክ እኮ። የምሬን የምልሽ እነዛም ሞዴሎች ቶሎ ገብታው ነው የወጡት። ቪዲዮ ኤዲት ተደርጓል አምናሃለሁ። ምን አይነት ሰው እንደሆንክ እኮ አይቻለሁ። ከዛም እየተሳሳቁ ማውራት ይጀምሩና፣ ለወንበሩ ታስከፊኛለሽ እንዴ? ይሄ እኮ የኔ ቤት አይደለም። ጸጥ ያለ ቦታ መሄድ እንደሚፈልግ ሲናገርም ወደ እሷ ቤተሰቦች ጋር ትወስደዋለች። እነሱም ስለ መልኩ ሲያወሩ ይቆዩና ደሞዙ ስንት እንደሆነ ይጠይቁታል። ሲነግራቸውም እናቱ ምን እንደሚሰራ ስለጠረጠረች አባትየውን ይዛው ትገባለች። እሱም ውጭ ያለው ዥዋዥዌ ላይ ቁጭ ብሎ ፍራፍሬ ይበላል። እሷም አብራው ትቀመጥና እንዳንተ ያለ ታዋቂ ሰው እኔ ቤት መቀመጡ ይገርማል። ሁለታችንም እኮ ሰዎች ብቻ ነን፣ ምንም የሚያስገርም ነገር የለውም። ከዛም ስለ ሌሎች ነገሮች እያወሩ ይቆዩና እንደምትወደው ለመናገር ስታመነታ ትቆያለች። በመጨረሻም ኃይሏን አሰባስባ እንደምትወደው ትነግረዋለች። እሱም ድሮው ላይ እሱን ተጠቅማ ታዋቂ ከሆነች በኋላ ግን ከእናት ውጪ የሚወደው ሰው እንደሌለ ነግረው ሄደችውን ያስታውሳል። አንገቱን አቀርቅሮ ቀና ሳይል ኃይል ሲቀርም እሷ ፈገግ ትላለች። በቀጣዩ ቀንም ሳታዩ ወጥቶ ሄድና ነገሮችን ለማስተካከል እንደሄደ መልእክት ይልክላታል። ሆቴል እንደደረሰም በጋዜጠኞች ይከበባል። ማናጀሩም ትሸፍነውና ክፍሉ በሰላም እንደደረሰ በመጥፋቱ በጣም ተጨንቃ እንደነበረ አስተናግራው ራን ጋር እንደነበረና እንደሚወዳት ይነግራታል። እሷም ተናዳ እንዴት ባጭር ጊዜ ከሷ ፍቅር እንደያዘውና እሷ ግን ያንን ሁሉ ጊዜ ለሱ ብላ ብዙ ነገር እንዳደረገች ትነግረዋለች። እሱም ምርጥ ጓደኛው እንደሆነች ቢነግራትም ግን የሚወደውን ሰው መምረጥ እንደማይችል ያስረዳታል። እራ ለጓደኛዋም የሆነውን ነገር ትነግራትና ግራ እንደተጋባች ስታስረዳት ለትንሽ ጊዜ ዝም እንድትለው ትመክራታለች። እሷ ግን ስለ እሱ ማሰብ ስላላቆመች እንዴት እንደሆነ ስትጠይቀው መብራት እንደሌለው ይነግራትና እዛው ሄዳ ልታስተካክልለት ብትሞክርም ሳይበራ ይቀራል። እሱ ማብረው አይስክሪም እንድትበላ ይጋብዛታል። ቆይ ምንድን ነው የሚያስፈራ? ግንኙነት መጀመር ምናልባት ባይሰራስ ብዬ አስባለሁ። ልክ መብራቱ እንዳልሰራልሽ እሷም ወንበሩ ላይ ተወጣና መብራቱን በሙሉ ታበራዋለች። አውቄ ነበር የታውኩት! ትንሽ ጨለማ ውስጥ እንድትቆይ ከዛም ችግራቸውን አብረውት እንዲወጡ ትጠይቀውና ይስማማል። ስታለቅ ስም አቅፎ ያጽናናታል። በነጋቷም ለጋዜጠኞች የተለቀቀው ቪዲዮ የውሸት እንደሆነ ይናገራሉ። ይህንን የሚያደርገውም ለሚወዳት ልጅ ብሎ እንደሆነ ሲያወራ ህዋ ለሶስት ለምሰላት የፈገግታ ኢሞጂ ትልካለች። ሲወጡም እወዳታለሁ ያልካት ሴት ማናት? ስሟ አራን ይባላል። ወደ ቤት ሲሄድም ምን ነው እንድመጣ ትጋብዘኝም እንዴ? ሥርዓት ያለው ሰው ለመሆን እየሞከርኩ ነበር። ከዛም ሲጋብዛት እምቢ ብላ ትሄድና ስላላስቻላት ተመልሳ ትመጣለች። ቤቱ ገብታም ሊጠጋት ሲሞክር ሥርዓት ካለው ብቻው መተኛት እንዳለበት ነግራው ትራስና ብርድ ልብሷን ሰጣትና ሶፋ ላይ ትተኛለች። ጠዋት ተነስቶ እንደተኛች ሲመለከትም አጠገቧ ጋደም ይላል። ቤቷ ከሸኛት በኋላ መቆየት እንደሚፈልግ ሲነግራት ማብሰል የምችለው አንድ ነገር ብቻ ነው፣ እሱም ግን በጣም ውድ ነው። ስማቸው የተጻፈበትን ሀብል ስጣትና ከዚህ በፊት ስላመነታው ይቅርበኝ። ከዛም እንደሚዋደዱ ይነጋግራሉ በቀጣዩ ቀንም አለቀዋ ሰው ማየት የሚፈልገው ስለሱ ቅሌት ስለሆነ እንደዚህ አይነት ነገር እንድታዘጋጅ ቢነግራትም ስላልተስማማች ሪፖርት ሲጽፍ እንደሚያበላሽባት ይነግራታል። ወደ ቤቷ ስትሄድ ፋንግ በተመሳሳይ ሁኔታ ጥያቄ ባቀርብላትም እንደማትስማማት ነግራውና ትሄዳለች። እሱ ቤት ሆና ስትሰራም ትኩረት ማድረግ ያቅታታል። ከዛም ሁለቱ ሞዴሎች እሱ ከወጣ በኋላ ክፍሉን በድጋሚ እንደተከራዩ ያጣሩና መረጃውን ለፖሊስ ይሰጡታል። ከዛም ፈረስ መጋለቢያው ጋር በመሄድ እየተዝናኑ ድሮ ከአባቱ ጋር ይመጣ እንደነበርና እናቱ ስታውቅ ግን በጣም እንደተናደደችባቸው ይነግራታል። እናቱም ታገኛትና ትልቅ ሆቴል ወስዳት ስራ ብርና ለሷ የሚሆን ጥሩ ባል እንደምትፈልግላት ግን ልጇ እንድትተው ትነግራታለች። እሷም ቀረጻ ወዳለበት ቦታ ትሄድና እስኪ ጨርስ እያለቀሰ ትጠብቀዋለች። ማታሌ ሲገናኙም ለማውራት ጊዜ ሳያገኙ ይቀራሉ። ሲታውንም በደንብ እየጣረ ባለመሆኑ ማናጀሩ ራን አንቺ ያለሽ በስነስርዓት የሚሰራ አይመስለኝም፣ እዚህ ባትሆኚ ጥሩ ይመስለኛል። ከዛም ወደ እሱ ጋር ትሄድና ውጭ ሀገር ልትሄድ እንደሆነ እራሱ እንዲጠብቅ ነግራው ትሰናበተዋለች። አሰሪዋም ትወናው ላይ ትኩረት እንዳላደረገ እንደሰማች ትነግረዋለች። ይቅርታ የግል ጉዳይ ስለነበረብኝ ነው። ቢሆንም ትልቅ ተዋናይ በሆን ከፈለግ ስሜትን መቆጣጠር ተማር። እሱም እንደሚሻሻል ቃል ይገባል። ከቀረጻ እንደወጣ ምራን ትሰናበተውና የአንገት ጌጡን ሰጥታው ትሄዳለች። ማታ ቤቷ ስትመለስም ቁጭ ብሎ ይጠብቃትና፣ እዚህ ምን ሰራለ? ቀረጻው ላይ መሆን ነበረብህ። ቀረጻ እንዳለኝ እያወቅሽ አይደል? እንደዚያ አይነት ነገር ተናግረሽን ይሄድሽው። ምንድ ነው ምክንያትሽ? ምንም፣ አብረን እንድንሆን አልፈልግም። ቤተሰብህና አድናቂዎች በዛ ላይ በእኔ ምክንያት ችግር ውስጥ እንድትገባ አልፈልግም። በችግር ጊዜ እኮ አንቺ ነሽ አብራሽኝ የነበርሽው። አሁን ጥለሽኝ የምትሄጅ ከሆነ ፍቅረኛ እንዲሆንሽ ለሁሉ የምናገራለሁ። ጥላ ውስጥ ሄድም፣ ተከትሏት እጇን ይዞ ያስቆማታል። ከዛ መቼም እንዳትተወው እየለመናት ያቅፋታል። ፋንክ ለህዋ እንደሚወዳት ቢነግራትም የውሸት ዜናውን እሱ እንደለቀቀው እንደምታውቅና ምንም ያህል ሰው በተጠላ እንደዛ ስማቸው እንደማታጠፋ ተናግራው ትታው ትሄዳለች። ለእሱም ፋንግ ዋና አክተር ሆኖ እንደሚቀየር ይነገረዋል። መጀመሪያ ላይ ባይስማማም አማራጭ ስላልነበረው ዝም ይላል። ከፋንግ ጋር በሰላም ለመስራት ቢሞክርም አውቆ ችግር እየፈጠረ ያስቸግረውና ራንተናዳ ልትናገረው ስትል ያስቆማታል። ቀረፃውን ጨርሶ ሲወጣም ውጭ ላይ ተኝታ ያገኛትና ጃኬቱን ያለብሳታል። ስትነቃም ቀረፃህን ጨርስ ካደል እንሂድ አይ ፋንግ መጀመሪያ ለመቀረጽ ጠይቆ ነው። ላንቺ ግን መኪና አልጥራልሽና ወደ ቤት ሺጂ። አይ እጠብቅሃለሁ። ቀረጻው ላይም ህዋንን ሲያቅፋትና ሲጠጋት በማየቷ በጣም ስለቀናች ታለቅሳለች። እሱም ስራ ስለሆነ እንጂ ልቤም ዓይኔም አንቺ ብቻ ነው የሚያየው እሷ መረዳት እንዳለባት ብታውቅም ስሜቷን አለመቆጣጠር ዋና አናዷ ትሄዳለች። ቤት ቁጭ ብላም ኢንተርቪውን እያየች እያለ ጓደኛዋ ያን ሲያቅፋት የሚያሳይ ቪዲዮ እንደተለቀቀ ታሳያታለች እናም ሰዎች እሷን እንደ ከዳት ያወራሉ። አሰሪውም ለጋዜጠኞች ውሸት እንደሆነ እንዲናገር ብትጠይቀውም ሳይስማማ ይቀራል። ቢያንስ እንኳን ፊልሙ እስኪለቀቅ አንድ ላይ ሆኖ ከዛ ተለያየን ማለት ትችላለህ። አይ ይህንን ራሴ ላይ ማድረግ አልችልም። ግን እኮ እሷን በዚህ ሀሳብ ተስማምታለች። በተመሳሳይ ሰዓት ምራን የታሸገ መልእክት ይደርሳትና ስትከፍተው ፎቶዋን በሞተ ሰው ፍሬም ውስጥ ታገኘዋለች። ጓደኛዋም ደውላ እንድትነግረው ትጠይቃትና ስለትደውልለት ከህዋ ጋር ፍቅረኛ እንደሆነ እንደማይስመስልና ከሷ የሚበልጥበት ምንም ነገር እንደሌለ ይናገራል። ተሸፋፍና ብትወጣም ጋዜጠኞቹ እንዳስቸገሯት ሲመለከት ያን የወጣና እጅዋን ይይዛታል። ከህዋን ጋር የስራ ባልደረቦች ብቻ ነን፣ እራን ደግሞ ፍቅረኛ ይናት። ከዛ መኪና ውስጥ ገብተው ምን ማድረግህ ነው? አንቺ አጠገቤ ካለሽ ምንም አይነት ችግር መፍታት አያቅተኝም። እሱም ህዋን ያገኛትና ምንም ግንኙነት እንደሌላቸው እንድትናገር ይጠይቃታል። እሷ አብረው ለመሆን ምንም ያህል ብትጠርም እንዳልተሳካላት ስታውቅ ተናዳ ትሄዳለች። ወዲያው አሰሪዋ ትደውልና ፊልሙ በሱ ምክንያት እንደቆመና መፍትሄ ካልፈለገ ከፊልሙ እንደሚባረር ትነግረዋለች። ወደ ቤት ሲመለሱም እናቱ አሁን መቼም ሁሉም ነገር ስለተበላሸ የቤተሰቡን ስራ ለመስራት ወስነሃል? ደን አይ፣ ምንም ቢሆን ተስፋ አልቆርጥም፣ እድሌን ሞክራለሁ። እሺ እኔ ልረዳህ እችላለሁ፣ ግን ከእሷ ጋር መለያየት ይኖርብሃል። ከፍቅርህና ከትወናህ ትመርጣለህ? እሱም የቱንም እንደማይመርጥ ተናግሮ የራንንም ባጠር ጎላ ይዟት ይወጣል። እሷም ወደ መስሪያ ቦታዋ ተወስደውና ዶክመንታሪውን ይለቁታል። እዛም ላይ ምን ያህል ታታሪ እንደሆነና ለሰውም ሆነ ለእንስሳት የሚያስብ እንደሆነ ሁሉም ይመለከታሉ። ኋንም ከዛ በኋላ ለሁሉም ሰው ስለነበራቸው ግንኙነት ትናገራለች። አሰሩ አንፋንግ ፎቶ እንደለቀቀው ትደርስበትና መጥፎ ተዋኔ ብትሆን እታገስ ነበር። አንተ ግን መጥፎ ሰው ነ ምንም ያህል ቢያስወጣኝ እንኳን አንተን ፊልሜ ላይ አላካትትህም። ከዛ ሞዴሎቹ ስለተያዙ ፋንግም ላደረገው ነገር ሊጠየቅ ፖሊስ ጋር ይሄዳል። እና ያንም አንድ ላይ ጥሩ ጊዜ ያሳልፋሉ። ከስድስት ወር በኋላም የሽልማት ፕሮግራሙን ትቶ እሷ ጋር በባህል ይሄድና በጽሑፉ ሽልማቱ ከእሷ እንደማይበልጥና እንድታገባው ጠይቋት ትስማማለች። ከብዙ መሰናክል በኋላም እስከ መጨረሻው አንድ ላይ ለመሆን ሲጣመሩ ፊልሙ ይጠናቀቃል።